ሲኖዶሱ ገና ዛሬ ትክክለኛ መግለጫ ወጣ። ገና ዛሬ ትክክለኛ ዘገባ ዘግቧል። እንደምትመለከቱት እፎይ የሚባል ሌባ እኛ አናቀውም፣ ሲኖዶሱ አያውቀውም፣ ቤተ ክርስቲያኑ አታውቀውም፣ ሌባ ነው። እንደገና ደግሞ ምዕመኑ ማነው ነው እየዋሻ ያለው እፎይ ወይስ ሲኖዶሱ? አንዱ ምረጡ። እፎ ያልዋሸ የምትሉ ከሆነ ሲኖዶሱ ዋሽቷል እያላችሁ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሕዝብ ግንኙነት በፌስቡክ ገጹ እንዳለችው ከሆነ አቡነ አብርሃም እንቢያኑን እየተባለ በሶሻል ሚዲያ የሚናፈሰው ወሬ ፍጹም ሐሰተኛ ነው። ይህን ወሬ የሚያናፈሰው እፎይ እየተባለ ግለሰብ እንደሆነ እና ይህ ግለሰብ ለሲኖዶሱም ሆነ ለአቡነ አብርሃም በአካ የ60 ዓመት ዕድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በአምስት ዓመት እስራት መቀጣቱ ተሰምቷል። አሁን አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሪ ሰለመ ምናምንም የሚል ነው እና የሰለሙ ሰዎች ግን ላይብ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው አጠራጣሪ ነው። ዶክተር ቢቸግር ታማሚውን አክሞ ማዳን ሲያቀተው አስታማሚውን ማጽናናት ጀመረ። አጽናናቸው ያለው አማራጭ ይሄ ነው። ወላሂ ሁላችሁም

መነጋገሪያ ተወደዶ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ኢንሻ አላህ እነዚህም ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ነባራቸው ነርቅም ላይክ ላይክ እያደረጋችሁ ሀሳብና ሰታችን የሚወስጣችሁ እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ኢንሻ አላህ ለእስላማዊ ቻናል ላይክ መስትለም። እጅግ አስደሳች መረጃ አለ። እንግዲህ በእፎይ ዙሪያ አዲስ ከሲኖዶስ እንግዲህ የወጣ መግለጫ አለ ማለት ነው። ቤተክርስቲያኑ እንደማያውቀው ጭምር አክቲቪስትም እንደሆነ ስለዚህ እንግዲህ ወንጀለኛ እንደሆነ ተረጋግጧል ማለት ነው። ከዚህም በፊት የተለያዩ እስላማዊ ተቋማት ወንጀለኛ ነው ተብሎ እንግዲህ እየተፈለገ ነው ያለው። እስካሁን ድረስ ተደብቋል። ነገር ግን በይፋ ቤተክርስቲያኗ እንግዲህ አዲስ መግለጫ ወጥታለች። አሁንስ ታምናላችሁ አታምኑ? እንግዲህ በጭፍን የምትጠሉ ሰዎች አላችሁ። አሁን ቆሙ ብላችሁ ታስባላችሁ ብዬ አስባለሁ። ወይ ቤተክርስቲያናችሁን ሲኖዶሱን እንግዲህ ትጠላላችሁ፣ ወይም ደግሞ እፎይን ትጠላላችሁ። ከሁለት አንዱን ትመርጣላችሁ ብዬ አስባለሁ። ነገር ግን ትንሽ የሚያስብ ሰው እንደዚህ አይነት ተግባር አያስብም ብዬ አስባለሁ። እንሻአላ ለማንኛውም አላብዛባችሁ፣ ቀጥሳ ወደ ቪዲዮ አለፍቁላችሁ የ60 ዓመት ዕድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በአምስት ዓመት እስራት መቀጣቱ ተሰምቷል። ራሳቸውን መከላከል በማይችሉበት ሰዓት በሌሊት ቤታቸውን ሰብሮ በመግባት ነው የ60 ዓመት ዕድሜ ያላቸውን አዛውንት አስገድዶ እንደደፈረው የፖሊስ መረጃ የሚያመላክተው። በዚህ መሰረት ፍርድ ቤት በአምስት ዓመት እስራት እንዲቀጣ ውሳኔ ያሳልፎበታል። እንግዲህ ሀገራችን እንደዚህ ነገራቶች እየተበራከቱ ነው። ወንጀሎች እየበዙ ያለበት ሁኔታ ነው የ60 ዓመት እንግዲህ አዛውንቷን ጭምር በመድፈር አምስት ዓመት ብቻ ነው የታሰረው ምንድን ነው ይህ ተገቢ ነው ብላችሁ ታስባላችሁ ህጋችን ካልተሻሻለ እንደዚህ ነገራቶች እየተበራከቱ ህጻናቶች እየተደፈሩ እየተገደሉ ያለበት ሁኔታ ነው በጣም እጅግ የሚያሳዝን ነገር ነው ይሄ ደግሞ ለየት ብሎ አዛውንት ትልቅ ሰው ነው የደፈረው ነገር ግን ስታዩት ወጣት ነው በዛ ልክ ደግሞ አምስት ዓመት ነው ወንጀለኞችን የማበርከት እንዲሁም ደግሞ የማስፋፋት ስራ ነው እየሰራን ያለ ነው ብዬ አስባለሁ። በዚህ ጉዳይ ላይ የሰማችሁን ሀሳብ አቅርቦ ወደ ለኛው ብዶ አለፍ ብላችሁ በአንድ የቁርአን ሱራ ከቀብር ቅጣት መጠበቅ እንደምትችሉ ታውቃላችሁ። ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ከመጨረሻው ድረስ ተመልከቱት። አንድ ሰው ከሞተ በኋላ ወደ መቃብር ይሄዳል። ከዛም የቀብር ጠያቂዎቹ ይመጡና ጥያቄያቸውን ለመጠየቅ ሲሞክሩ ይህንን ሰው በርቀት ሆነው ጥያቄያቸውን እንዲጠይቁ ይደረጋሉ። ምክንያቱም ይህ ሰውዬ በተደጋጋሚ አንድን ሱራ ሲቀራ ስለነበረ ሱራውም ስም ሱረቱል ሞልክ ይባላል። ሻላ ይህንን ሱራ ማታ ማታ

ያጀማ እንሻ አላህ እኔም እናንተንም አላህ ከቀብር ቅጣት ይጠብቀን። በዚህ ደረጃ ተመልክተናል። እንግዲህ የሚጠቅሙ ነገራቶች ሱረቱል ሙልክ ማለት ተባረከ ለዚህ ነው። ስለዚህ ማታ ማታ ከመተኛታችን በፊት ይህንን ሱራ በመቅራት እንሻላ አላህ ከቅብር ከቀብር ቅጣት ሁላችንም እንዲጠብቀን ልናደርግ ይገባል ብያምናለሁ። እንደተማርበት ተስፋ አደርጋለሁ። ወደ ለኛ ብዳለ እንግዲህ አዲሱን ቪዲዮ እንመልከት። በእፎይ ዙሪያ የተለያዩ መረጃዎች ወጥተዋል። በጋራ እናዳምጥ፣ የራሳችንን ሀሳብ እንሰጥበታለን። እንሻላ በቅርቡ ደግሞ ተይዞ እንግዲህ ለህግ እንደሚቀርብ ተስፋ አደርጋለሁ። ሰላም እንዴት ናችሁ? ሲኖዶሱ ገና ዛሬ ትክክለኛ መግለጫ ወጣ። ገና ዛሬ ትክክለኛ ዘገባ ዘግቧል። እንደምትመለከቱት እፎይ የሚባል ሌባ እኛ አናቀውም፣ ሲኖዶሱ አያቀውም ቤተ ክርስቲያኑ አናውቀውም፣ ሌባ ነው። እንደገና ደግሞ ምዕመኑ ይሄንን ሌባ መከተል ተመከተል መታቀም አለበት ብለው መግለጫ በፌስቡክ ገጻቸው ላይ ለጥፈው እንደምትመለከቱት ማለት ነው። እንደገና ደግሞ ምን ብለዋል? ደግሞ አክቲቪስት ነው እሱ መምህር ምናምን ሳይሆን አክቲቪስት ነው፣ የፖለቲካ አክቲቪስት ነው። እሱም ከመከተል ተቆጠቡ ተብላችኋል። እየው ነብዩን የነካ መወረድ ብቻ ነው። በራሱ ህዝብ ላይ በራሱ ተቋም ይወረዳል። አያችሁት። ለማንኛውም ገና ዛሬ ገና ዛሬ ሲኖዶስ ሽክረን ገና ዛሬ ማን ነው እየዋሸ ያለው እፎይ ወይስ ሲኖዶሱ አንዱ ምረጡ እፎይ ያልዋሸ የምትሉ ከሆነ ሲኖዶሱ ዋሽቷል እያላችሁ ነው ሲኖዶሱ እፎይ የሚባለው ግለሰብ የማህበራዊ አንቂ ወይንም አክቲቪስት በሚል ነው የገለጸው የሃይማኖት መምህር እንዳልሆነ ሲኖዶሱ ራሱ አረጋግጧል እንግዲህ የፌዴራል ፖሊስ ይህንን ግለሰብ ለምን መያዝ እንዳልፈለገ አላቅም ምናልባትም ይህ የሲኖዶሱ መግለጫ ከወጣ በኋላ ግን እፎይን ላለመያዝ ምንም አይነት ምክንያት አይኖራችሁም። ግለሰቡ አክቲቪስትና የፖለቲካ ስራውን ሲሰራ የነበረ ግለሰብ እንጂ አንድ ሃይማኖት መምህር እንዳልሆነ በራሳቸው ሲኖዶስ ተገልጿል። ግለሰቡ ውሸታምም እንደሆነ ጭምር ያልሆነን ነገር ሆነ ብሎ የሚያወራ አንድ ተራ የሆነ ግለሰብ እንደሆነ በራሳቸው አንደበት ተገልጿል። ሰላምን የምትፈልጉ ከሆነ ይህንን ግለሰብ ለህግ አሳልፋችሁ ነው መስጠት ያለባችሁ። እንግዲህ አንዱ ምረቱ። ሲኖዶሱ ግለሰቡ ውሸታም አክቲቪስት ነው ብሎ ነው ያወጣው። እናንተስ ምን ትላላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት በፌስቡክ ገጹ እንዳለችው ከሆነ አቡነ አብርሃም እንቢያኑኝ እየተባለ በሶሻል ሚዲያ የሚናፈሰው ወሬ ፍጹም ሐሰተኛ ነው። ይህን ወሬ የሚያናፈሰው እፎይ እየተባለ ግለሰብ እንደሆነና ይህ ግለሰብ ለሲኖዶሱም ሆነ ለአቡነ አብርሃም በአካል ተገኝቶ አንዳች ማመልከቻ እንዳላቀረበ ነው የገለጠችው። ቤተ ክርስቲያኖቱም ይህን ከገለጠችው በኋላ መጨረሻ ላይ ምንድን ነው ያለችው? ራሳችሁን ከሐሰተኛ ምእመንና ምእመናት ራሳችሁን ጠብቁ ብላለች። እንግዲህ ባለሴጋው እፎይ አቡነ አብርሃም ተሳስተዋል ብሎ እንደገና ከጎግል ጽሁፍ ለቃቅሞ መጥቶ አቡነ አብርሃም ላይ ሊዋሽ ነው። የተጻፈና የወራው ሲኖዶስ ነው ቤተክርስቲያን ነው እየየ ስትሉ የነበራችሁ ቤተክርስቲያኒቱ ሀሰተኛ ግለሰብ ብላ ነው የገለጸችው። ለዚህ ነው ሀሰተኛ ነው። ጥግበብትናል የተጻፈው ሁሉ እውነተኛ አይደለም። ሀሰተኛ ዘገባዎችን እያመጣ በእስልምና ላይ በነቢዩ መሐመድ ዓለይሂ ሰላቱ ወሰላም ላይ ቀጥፏል። እንግዲህ ምናልባት የህግ አካላት ሲንቀሳቀሱ ሲያዝ የዛ ጊዜ በጠበቃ ይዋረዳል፣ ልክ ቤተ ክርስቲያናችሁ ሀሰተኛ ግለሰብ እንዳለችው ማለት ነው። ተግባብተናል። እኔ ግርም የሚለኝ በስሜት የሚነዳ ማህበረሰብ፣ ይህ ሁሉ ማህበረሰብ ቤተ ክርስቲያኖቱ፣ በነገራችን ላይ ይህንን መንጋ ማህበረሰብ መንጋነቱን ትንሽ ቀነስ እንዲያደርግ ግር የሚለው ታውቃላች፣ የከብት ኮቴ ጓጓጓ እንደሚል የከብት ኮቴ ነው እንዳለ የሚንጓጓ ቆመ ብሎ የማያይ ጭፍንተኛ፣ በጣም ደባሪ ማህበረሰብ። አስባችሁታል? ይሄ ኦርቶዶክስ ስለሆነ አይነካም። ሲኖዶስ ነው እንዴ? የሃይማኖት ልዩነት ቢኖረን እነዚህ ሰዎች እኮ ህዝብን የሚመሩ ትልልቅ ሰዎች ናቸው። አቡነ አብርሃም እንደዚህ አይነት ሀሰተኛ ቆሻሻ ሰው ጋር እንደው ግንኙነት ትብብር ያደርጋሉ ብዬ እኔ አልገምትም። የምር ግን እድሜዎት ይርዘም አቡነ አብርሃም፣ ይህን ነው የምለው። ሙሉ ቪዲዮን አይተን ተመልሰናል፣ በጋራ ማለት ነው። እጅግ እንግዲህ የሚያስደስት መረጃ ነው ብዬ አስባለሁ። ነገር ግን እንደዚህ አይነት ቀጣፊዎች እያበረከትን ያለንበት ሁኔታ ነው። በተለይ እኛ ሙስሊሞች ትናንትና ሙዓዝ ነዚፍ ያስተላለፈው እጅግ ጥብቅ መልእክት አለ። ሁላችንም ልናዳምጠው ይገባል ብዬ አስባለሁ። እኔም ለቅቄዋለሁ። የተለያዩ ሶሻል ሚዲያ ላይ ሲሽከረከር ነበር ማለት ነው። ከዚህ በኋላ ያው ምክንያት ያላቸው አይመስለኝም። እስክርስቲያኗ ሲኖዶሱ ማለት ነው እኛ እንደማይወክል ብለው የተለያዩ ሀሳባቸውን መግለጫቸውን አስፍረዋል ማለት ነው። ስለዚህ ወንጀለኛም ጭምር ነው። እንዲሁም ደግሞ ይህ አክቲቪስት የፌስቡክ የተለያዩ የሚዲያ አክቲቪስት ነው እንጂ አስተምሮት የለውም። እንዲሁም ደግሞ በኛ ስር አይደለም እውቅናም የለውም ብለዋል ማለት ነው። ብዙዎቻችሁ እሱም ብላችሁ እንዲሁም ከኪታባችሁ ነው ከቁርአናችሁ ነው አንስቶ ብዙ ነገር ሲል የነበረው፣ ስለዚህ እሱ ጥፋተኛ አይደለም ስትሉ ብዙ ሰዎች ስትቀባጥሩ ነበረ። እንግዲህ የእናንተም ቤተ እምነት አስቀምጦላችኋል ብዬ አስባለሁ። ከዚህ ጋር ተያይዞ በ እንግዲህ መስለም ላይ ተያይዞ ማሻአላህ እጅግ የሚያስደስት ነገር ነው። በሁሱም አማካኝነት በተለያዩ በነ ኢብሮ አማካኝነት ማለት ነው ብዙ ሰዎች ወደ እስልምና እየተቀላቀሉ ያለበት ሁኔታ ነው። ይህ ደግሞ እጅግ የሚያስደስት ነገር ነው። ነገር ግን ብዙዎች በቅናታቸው ሰክረዋል። እንዲሁም በጣም በድንጋጤ ላይ ጭምር ነው ያሉት ማለት ነው። ሕዝቡ ወጣቱ፣ አስተማሪዎች ጭምር እየሰለሙ ነው ብለው ደንግጠዋል። ከዛ ጋር ቅናታቸውን እየረጩ ያለበት ሁኔታ ነው። እስኪ በጋራ እንመልከትና ወንድሜ ሀሳብ ሰጥቶበታል። አሁን አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናን የሚል ነው። እና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው ተማጣራጣሪ ነው። ዶክተር ቢቸግር ታማሚውን አክሞ ማዳን ሲያቀተው አስታማሚውን ማጽናናት ጀመረ። አጽናናቸው ያለው አማራጭ ይሄ ነው። ወላሂ ሁላችሁም በገፍ በሚሰልሙ ወጣቶች ምክንያት ምን ያህል ጭንቀት ውስጥ እንዳላችሁ አሳምረን እናውቃለን። ምን ያህል ደስታ እንደራቃችሁ፣ ድንጋጤ ውስጥ እንዳላችሁ አሳምረን እናውቃለን። ግን ይሄ ሀቁን አይቀይረውም። እስልምና የሚዋሽበት አይነት ሃይማኖት አይደለም። ማንም ሰው በእስልምና ክርስቲያን ነኝ እስልምና መቀበል እፈልጋለሁ ብሎ የውሸት እንኳን ክርስቲያን መሆኑን ቢናገር ይህ ሰው ቀጥታ ከእስልምና የሚወጣበት ከባድ ወንጀል እንደሆነ ያውቀዋል። ማንም በዚህ እሳት የሚጫወት የለም በእስልምና ዋሾነት የለም። ቢኖር ኖሮ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገዛ አጎታቸው እስልምናን ለመቀበል ወደኋላ ሲሉ የወንድሜ ልጅ መሐመድ ሆይ ሰለላሁ ዐለይሂ ወሰለም መንገድ ልክ እንደሆነ ኮ አውቃለሁ ግን በዚህ ዕድሜ እስልምናን ብቀበል የአያቶቹን ሃይማኖት ተብዬ እወቀሳለሁ ብለው እምቢ ሲሉ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም እንዴት አጎቱ እንኳን ያልተቀበለለትን ሃይማኖት እኛ እንቀበላለን ብለው ሌሎች ይሸሹብኛል በሚል የአጎታቸውን አኽባር ወይም የአጎታቸውን ጉዳይ ድብቅ ባደረጉት ወይም የውሸት ሰልሞልኛል ብለው በዋሹ ነበር። ሌላ ይቅርና እስልምና ግን እንዲጸድቅ እንዲፋፋ የሚዋሽበት በውሸት የሚደላደል ሃይማኖት አይደለም። እሳቸው ናቸው ባይሰልሙ፣ አላ ስብሐነሁ ወተዓላ ከአንድ ነቢይነት አንስቶ 124ሺ ሰሓቦችን ባልደረቦችን ወንዶችን ሪጃሎችን ነበር የሰጣቸው። እንዲህ እንደምናየው ደግሞ አለምን እንደ ብርድ ልብስ እየሸፈናት ነው። ይህ ከአላህ የተሰጠ እንጂ ከሌላ አይደለም። ማንኛችንም ዳዕዋ ማድረግ እንችላለን እንጂ ማስለም አንችልም። ሰለሙ ለራሳቸው አልሰለሙ፣ ለራሳቸው ነው። የኛ ኃላፊነት ዳዕዋ ማድረግ ጥሪ ማድረግ ብቻ ነው። እንደምናየው ደግሞ አላህ በገፍ ወደ ቤቱ እየከተታቸው ወደ ተፈጠሩበት ሃይማኖት ወደ ቀልብ ሰላባቸው እየመጡ ነው፣ እና ኢንሻላህ መንገዳችን ይቀጥላል። እናንተም ማጽናናታችሁን እኛም ማስለማችንን እንቀጥላለን። ወሰላሙ አለይኩም ቅድሚ አልሐምዱሊላህ ረብልዓለሚን አላ ኒዕመት አልኢስላም። ያ ጀማ እንግዲህ አንድ ሙስሊም ሰው በቀልድ እንደዚህ ዋሽቶ ሊቀባጠር አይችልም በተለይ በጨራሽ እምነቱን እንዴት ይቀይራል? ሱብሃንአላህ፣ በጣም ትልቅ ወንጀል እንዲሁም ደግሞ ወደ ኩፍር እንደሚመራ ስለሚያውቅ እምነቱን ጠንቅቆ ስለሚያውቅ እንደዛ አይጫወትም። ወንድሜ ሰፋ አድርጎ አብራርቶልናል ማለት ነው ኢንሻአላህ። ስለዚህ ይህ የቅናታችሁ እንዲሁም ደግሞ ድንጋጤያችሁ በጣም ብዙ ተግባር እያሳየ ያለበት ሁኔታ ነው። ይህ ወገናችን ሁሱ ባለመኖሩ የተለያዩ ውይይቶች ጥሪ እያቀረበ ሲፈነጭ ነበረ። እንግዲህ የተለያዩ ወንድሞችም ጥሪውን ተቀብለውታል። ሁሱም ጋርም እንደሚፋጠጥ ተስፋ እናደርጋለን። ለማንኛውም በዚህ መልኩ ነው። እንሻአላህ ገና ብዙ እህት ወንድሞች ይበዙልናል። ገና ዓለም በሙሉ በእስልምና ይጠለቀለቃል። ብዙ ሰዎች ይሰልማሉ። እንሻላ እና ከዚህ ጋር ተያይዞ ሁሉም ሰዎች በተለይ ሙስሊሞች ሊመለከቱት ልንመለከተው የሚገባ አንድ የወንድማችን ሙዓዝ ጋር ተያይዞ ቪዲዮ አለ ማለት ነው። እንዲሁም ለሴት ልጅ ክብር እንዳለው ስምንት እህቶችም ጭምር እንዳለው አንስቶልናል ማለት ነው። ምክንያቱም ከትናንትናው ሀሳብ ጋር ቪዲዮ ጋር ተያይዞ ብዙ ሰዎች እየተቹ ስለሆነ ማለት ነው። ሴት ወንድም እህት ስለሌለህ ነው ወይ እንደዚህ የምትናገረው? አላህ ሁላችንም በሰማ ነው የምንጠቀም ያድርገን። ቪዲዮን በጋራ እንመልከት። እኔ ከወዲሁ እሰናበታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። መልካም ሴት ልጅ በሀያ ነው የምታምረው። እህቴ እንዳትሆን የምፈልገውን ነገር ሌላ ሴት ላይ ካየሁ ይሰማኛል። እህቴን እዚያ ቦታ ላይ ባይህ በጣም ነው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 ስለ ፍቅር ሲነገር ስለ ጥላቻ አይደለም ይነገር፣ ስለ ፍቅር ብቻ ነው። ስለ መጥፎ ሰዎች ሲነገር ስለ መልካሙ አይደለም ላ ክፋትን እያስፋፋ ያሉትን እየተናገርን ያለ ነው። ሰላታን ሰግድም፣ እነኚህ የእኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን። ሰላታን ሰግድም ቁርአን ቀርተናና ረጅም ጊዜ ፈለስቲን ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው። ስለ ነብዩ ጉዳይ ሲነሳ ልቤ ውስጥ ይንገበገባል ይላል። ሰላት አይሰግድ እነኚህ ሰዎችን ይከታተላል። አሁን ያለውን ሰዎች ማንን እየዋሸን ነው? ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራሴ ጀምር። ወደ ራሳችን እስቲ እንመለስ። ሰላት ሳልሰግድ የትኛውን ነብይ ነው የሚወደው? العهد <سؤال> الذي بيننا وبينهم الصلاه فمن تركها فقد كفر እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው። ሰላት የተወ ሰው ከፍሯል፣ ከስልምና ወጥቷል፣ ከሃዲ ነው አሉ። ሰላትን አንሰግድም ከፊሎቻችን። ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎች ነው የምንከታተለው፣ ሼር የምናደርገው፣ ኮመንት የምናደርገው ደግሞ ስንስቅ። እስከዚህ ድረስ ነው ፈገግታ ኮር ብለን ለጓደኞቻችን ሼር እናደርጋለን። ያንን ቪዲዮ ዲት እንሰራበታለን፣ ኮመንት እናደርጋለን። ከዚያ በኋላስ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

እንታ እኛ ያለንበት ታች አራምባና ቆቦ ነው። ጉዳዩ ሌት ተቀን ግን ምንጮኸው ሌላ ነገር ነው።